የቅዱስ ሲኖዶስ አባል እንደዚሁም ሊቀ ስልጣናት ቆሞስ አባ ዮሴፍ ደስታ፣ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ መምህር ንጋት ፈረደ፣ የማዕከላዊ ጎንደር ሀገረ ስብከት ዋና ሳቢ ሊቀ ማእምራን መምህር ታዊት ፍረማርያም፣ የረስም እንግዶቻችን የሀገረ ስብከቱ የስራ ኃላፊዎች ሊቆን ቤተ ክርስቲያን ምእመናንና ምእመናት በሉ እግዚአብሔር ስም እንደምን አረፈዳችሁ? እንደምን አላችሁ? አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የተወሰነ ደቂቃ ከ ጋር እንቆያለን። አባታችንም ቃለቤዛን ስለሚሰጉ የተወሰነ ደቂቃ ነው ከኔ ጋር እንቆይና አቸኩሩ። እግዚአብሔር እንደወደደና እንደፈቀደ የምንነጋገርበት የትምህርታችን ደሴት የሆነው የኃጢአት ደመወዝ ሞት ነው በሚል ርዕስ እንነጋገራለን። ቃሉን ከኔ ጋር አንድ ጊዜ የኃጢአት ደመወዝ ነው፣ አይሰማኝ፣ ሞት ነው። እና ይለቃ የምናገኘው ጳውሎስ ለቆሮንቶስ ለሮሜሶች በላከው መልእክቱ ምራፍ ስድስት ቁጥር ሀያ ሁለት ላይ እናገኘዋለን። ሮሜ ምራፍ ስድስት ቁጥር ሀያ ሁለት ላይ ወተግባራት ወደባዝያሃ ለኃጢአት ሞት የኃጢአት ደመወዝ ሞት ነው ወፀጋ እግዚአብሔር እሰ በሀበ እግዚአብሔር ኢየሱስ ክርስቶስ ድህነትን የሚያሰጥ መሆን ሲናገር ደግሞ ወፀጋ እግዚአብሔር እስተ ዘላለም ህይወት በሀበ እግዚአብሔር ኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ የሚገኝ የዘላለም ህይወት በእግዚአብሔር ቸርነት ይገኛሉ ተናግሯልና፣ የኃጢአት ደመወዝ ሞት ነው በሚል ርስ የታወሰ ለካ ከነገር ነው ያለ። በዛሬው እለት እንደሚታወቀው የተሰበሰበበት አላማ አለው። ስንሰበሰብ ወደ ቤተ ክርስቲያን ስንመጣ ታቦት ሲወጣ ያለ ምክንያት አይወጣም እና ታቦቱ ለምን ወጣ? ወይስ ደግሞ የምናከብርበት ምክንያት ምንድን ነው የሚለውን ማየትን መረዳትን ስላለብን በዛሬው ዕለት እንግዲህ ታቦተ ጽዮን ኃይሏን የገለጸችበት ታምራት ያደረገችበት ትዕቢተኞች የተዋረዱበት፣ ማኒነካ እና ያሉ ሰዎች የተዋረዱበት ቀን ከዛም ደግሞ በተጨማሪ ታቦተ ጽዮን በቀዳማዊ አጼ ምኒልክ ዘመነ መንግስት ወደ ሀገራችን ወደ ኢትዮጵያ የገባችበትን ቀን የምናስብበት ስለሆነ አንደኛ ታቦተ ጽዮን በአሕዛብ ሀገር ታምራት ያደረገችበትን ትሪተኞችን ያዋረደችበትን፣ ሁለተኛ ደግሞ በኋላ ወደ ሀገራችን ስመጣ በዛሬ ዕለት ወደ አክሱም ጽዮን ገብታ የተቀመጠችበት ስለሆነ መነሻ አድርገን የምናገብረው ወይም መታሰቢያውን የምናደር የምናደርግ በዚህ ምክንያት ስለሆነ ስለዚህ የኃጢአት ሞት ነው ሲል ቅዱስ ጳውሎስ ለምንድን ነው እንደዚህ የተናገረ? ለምንድን ነው ቅዱስ ጳውሎስ የሮሜን ሰዎችን ሲመክራቸው? በወቅቱ የነበሩ ሰዎች ተመክረው የማይመለሱ ተነግረው የማይመለሱ ስርዓት የሚጥሱ ሕግ የሚያፋልሱ ነበሩና። ታዲያ እነዛን ሰዎች ተምራችሁ ካልተመለሳችሁ፣ ተመክራችሁ ካልተመለሳችሁ፣ በእግዚአብሔር ሕግ የማትሄዱ ከሆነ የማትመሩ ከሆነ መጨረሻ የምታገኙት ሞት ነው። ሞት ሲባል በሁለት ይከፍላል። ሞተ ስጋ አለ፣ ሞተ ነፍስ አለ። ሞተ ስጋ ነፍስ ከስጋ መለየት ነው። ሞተ ነፍስ ማለት ደግሞ ነፍስ ትሞታለች ማለት አይደለም። ሞታ ለነፍስ ለህይወት ነው። እግዚአብሔር የነፍስ ሞቷ ከእግዚአብሔር መለየቷ ነው። ስለዚህ ነፍስ ከእግዚአብሔር ስትለይ ሞተ ትባላለች። ነፍስ ህያዊት ናት፣ አትፈርስም፣ አትፈሰብስም። ነገር ግን ከእግዚአብሔር በመለየቷ ከገነት በመውጣቷ ወደ ሲወል በመውረዷ ሞት ይባላታል። የኃጢአት ደሞዝ ሞት ነው ሲባል ሞት የስጋ ሞትም አለ የነብስ ሞትም አለ። ስለዚህ በዛሬው ዕለት ታሪካቸውን የምናያቸው ሰዎች በስጋም በነብስም የተጎዱበት በስጋ ነፍሳቸው ከስጋቸው የተለየችበት በነፍስ ደግሞ ከእግዚአብሔር ክብር የተለዩበት ቀን ስለሆነ ያንን መነሻ ለማድረግ ነው ይህን ድረስ ያደረኩትና ታሪኩ እንደዚህ ይላል። አንደኛ ሳሙኤል ምዕራፍ ሁለት ከቁጥር 14 ላይ ጀምራ ስትመለከቱ ወደ ቂቃ ኤሊሳ ይላል። የኤሊ ልጆች ክፉዎች ነበሩ ይላል። ምን ነበሩ? የኤሊ ልጆች ክፉዎች ነበሩ ይላል መጽሐፍ ሲናገር፣ በመንፈስ ቅዱስ የተጻፈ መጽሐፍ፣ የባለ ስልጣን ልጅ ቢሆን የሊቀ ካህናት ልጅ ቢሆን ማንም ቢሆን እውነቱን ነው የሚናገር። የኤሊ ልጆች አባታቸው ሊቀ ካህናት ነው። ነገር ግን የሰሩትን ኃጢአት የሰርዱን ክፉ ስራ ያደረጉትን በደል መጽሐፍ ሲናገር ምናለ የኤሊ ልጆች ክፉዎች ነበሩ ይላል። እግዚአብሔር አምላክ ከዚህ ይጠብቀን፣ ንሆነ ክፉ ስራ ከመስራት እግዚአብሔርን ከማስቀየም ከሕግ ከመውጣት ለእግዚአብሔር አልገዛም ብሎ ኳመፎ ብለን እሱ ይጠብቀን። ጎቻችን ዛሬ ኮብለናል። እያንዳንዳችን ብንፈጠሽ፣ እያንዳንዳችን ብንታይ ከእግዚአብሔር ሕግ ውጭ ሆነናል። እነዚህ ሰዎችም እኩያን ክፉዎች ነበሩ ላል። ሌላው እግዚአብሔርን አያውቁትም ነበር። ማን አያውቁትም ነበር? እግዚአብሔርን አያውቁትም ነበር። ካህናት ናቸው እኮ ካህናት ናቸው ያገለግላሉ፣ በደብተራ ወሪቱ በቤተ ክርስቲያን ያገለግላሉ። ነገር ግን እግዚአብሔርን አያውቁትም ነበር። ምን ማለት ነው? የአዋቂ አጥፊዎች ነበሩ። ያውቃሉ ነገር ግን ያጠፋሉ፣ ደፋሮች ነበሩ። እግዚአብሔርን አያውቁትም ነበር ማለት የእግዚአብሔርን ህግ ተምረው የእግዚአብሔርን ስርዓት ወይም የደብተራ ወሪት ስርዓት ከተማሩ በኋላ ግን አውቀው ያጠፉ ነበር። እግዚአብሔርንም አያውቁትም ነበር። ብዙዎቻችን ዛሬ ተምረን የምናጠፋለን፣ አውቀን የምናጠፋለን። ብዙ ነገር ተረተን መጻሕፍትን ተመልክተን መጻሕፍትን ተምረን ነገር ግን ልባችን ስለሚሸብቅ ወይም ደግሞ ሰይጣን ስለሚያሸንፈን ብዙ ነገር ከእግዚአብሔር የሚለይ ስራ እንሰራለን። እነዚህ ሰዎችም እግዚአብሔርን አያውቁትም ነበር። ተምረዋል፣ ነገር ግን እግዚአብሔር አያውቁትም ነበር ማለት የአዋቂ አጥፎች ነበሩ። ሌላው መፃሙናል መሰረቱ የካህኑንም ሕግ አያውቁም ነበር። የምን ወጋ ካህናት ናቸው፣ ግን የካህኑን ሕግ አያውቁም ነበር። ምን ማለት ነው? እያገለገሉ ነው። በክህነት በክህነት ገብተው እያገለገሉ ነው። ነገር ግን የካህኑን ሕግ አያውቁም ነበር ማለት በስርዐቱ አይጓዙም ነበር፣ በህጉ አይሄዱም ነበር፣ መቤት የሚያዙትን አይሰሩ ነበር። በተግባር ላይ ሲታዩ ባዶች ነበሩ ለማለት ነው። የካህኑን ሕግ አያውቁም ነበር። የእግዚአብሔርን ቁርባን ይርቁ ነበር ይላል። የማንም ቁርባን የእግዚአብሔርን ቁርባን ይንቁ ነበር። እግዚአብሔር የመረጠውን እግዚአብሔር የፈቀደውን እግዚአብሔር አድርጉ ያላቸውን ሁሉም ይንቁ ነበር። እግዚአብሔር አምላክ ሁላችንም ከዚህ ሰው ደግሞ አውቆ ከመበደል አውቆ ከማጥፋት ብዞቻችን ዛሬ ያለውቀት የምንበድል እንችላለን። አውቀን ደግሞ የምንበድል አለን። የምናጠባ አለን። እግዚአብሔር የምናስጠኝም ሰዎች አለን። ከቤተ ክርስቲያን ሕግ ውጭ የሆን ሰዎች አለን። እነዚህ ሰዎችንም ያውቃሉ፣ ተምረዋል። ነገር ግን በስርዓት አይጓዙ ነበር። በተለይ ግን በተለይ ሶስት ከባድ የሆነ በደል በደላል። ስንታርጓችሁ ሶስት ሦስት በደል በደላል። አንደኛው በደል ምንድን ነበር? እስራኤላውያን ከግብፅ ከወጡ በኋላ እግዚአብሔር አምላክ ለሙሴ ነገረው፣ ሙሴ ደግሞ ለአሮን ነገረው። ከእግዚአብሔር መልዕክት ሲመጣ ለሙሴ ይነገራል፣ ሙሴ ለአሮን ነገረው ነበረ። ምንድን ነበር? ስርዓት ሲባል በደብተራ ኦሪት ወይም በድንኳን ውስጥ መብራት የሚበራ ማታ አንድ ሰዓት ከምሽቱ አንድ ሰዓት ይበራል። ጧት ሲነጋ ደግሞ ከንጋቱ አንድ ሰዓት የሚጠፋ መብራት ነበረ። ታዲያ እነዚህ ሰዎች ምን አለ መሰላችሁ? ይህ መብራት ከባሉ ደብተራ ወይም ድንኳን ሲበራ ቢያድር ምን ያደርጋል? ምን ችግር አለ ቢጠፋ? እዚህ ሲበራ እያደረ እያሉ አባቶቻቸው ያልቀሙትን ስርዓት፣ አባቶቻቸው የደረገቡላቸውን የወሰኑላቸውን ስርዓት ጣሱ። ዛሬ ትውልድ እየገደለው ያለ ነው የለም አባቶቻችን አስቀምጧል። ምን ችግር አለ? እንደዚህ አታድርግ፣ ምን ችግር አለ? መጨረሻውና ያለ እነዚህ ሰዎች የደረሰባቸው ምን ችግር አለ ብለው ሞት ነው የመጣባቸው ጥፋት ነው የመጣባቸው መቅሰፍት ነው የመጣባቸው። ዛሬም እኛ በቤተ ክርስቲያን ስርዓት ሲፋለስ፣ ህግ ሲፋለስ፣ ህግ ሲጣስ፣ ለምን ሲባል ምን ችግር አለ ይህ እኮ ቀላል ነው የምንል አንጠፋል። ችግርማ የሚያመጣው ምንድነው ከተባለ ሞት ነው ያመጣል፣ ጥፋትን ያመጣል፣ ከእግዚአብሔር ህግ ይለያል እግዚአብሔር እንዲቀየም ያደርገዋል። የኛ ስራ አባት ማጥፋት ወይም ምንም መጣስ። ስለዚህ እነዚህ ሰዎች ምን ችግር አለው ብለው የሚበራውን መብራት አጠፉ፣ ተካሉ፣ ያናችሁ አጠፉት። ካጠፉት በኋላ እግዚአብሔር በእነዚህ ሰዎች ተቀየመ። ምክንያቱም እሱ ለሙሴ የነግሩታል። እግዚአብሔር ለሙሴ የነግሩታል። ሙሴ ባሮና አማካኝነት ያደረደው ስጋ ከድስ ወይም ደግሞ ብረት ድስ ይገባና በሚሰራበት ጊዜ ሲበስል ምን ይደረግ ነበረ? ሜንጦ የሚባል ወይም ደግሞ እንደ ጉጠት ያለ ስጋ ማውጫ አለ። ያንን መጀመሪያ ያስገቡትና የወጣው ስጋ ለሊቀ ካህናት ይሰጥ ነበረ። እነሱ ግን ምን አደረጉ? በጉ ወጥ ው እንደታረደ ላሟ እንደታረደች፣ የለም እኛ ራሳችን ጠብሰን እንደምንበላ አምቆ እያሉ ያስደብሩ ጀመር። ስራ ታፋለሱ ታዳምኒል ነበረ ታዋካችሁ ስርዓታችን እንደዚህ አይደለም። መጀመሪያ ደሙ ይሰስ፣ አጥንት ይከስከስ፣ ስቡም ይይስ። ይህ ስርዓት አይደለም። አባቶቻችን ያቆዩልን ስርዓት እንደዚህ አይደለም። ታወቅ ቢኖራቸው ሊሰሙ አልቻሉም። ዛሬም በእውነት በቤተክርስቲያን እንደዚህ አንዳንዶች ሁላቸው ሁላችን አይደለም አንዳንዶች ይኖራል ሐዋርያት በቅዳሴ ስጋው ደግሞ ከተቀበለ በኋላ አንድ ሰው እጁን መታጠብ አይገባም ይላል አይደል። አንዳንድ ሰው ግን አይጠቁም። ምን ችግር አለ እጁ መታጠብ ምን ያመጣል? ይላሉ። ነገር ግን እነዚህን ሰዎች መልካት የእህል ልጆች መልከን ስራት ስላጣሱ ስራ ስላፈረሱ የመጣባቸውን እነሱን ይመልከን። የእነሱ ታሪክ ያስተምረናል። ሐዋርያት ምን ብለዋል? ታጥ ዋይዳ ዋይጋል፣ እጅና ድር መታጠብ አይገባም። ሀዊር ውስታ ሩቅ ብንወት፣ ወደ ሩቅ መንገድ መሄድ አይገባም ብለዋል። ዛሬ ያ ሲነገር ምን ችግር አለ ይኮ ያአለፈበት ነሮ የሚናገሩም አይጠፈም። ስለዚህ እንጠክገባት እን ምን ችግር አለ። መጀመሪያኛ እንብላ ከዛ በኋላ የፈለግነው እናደርጋለን። ከሆነ በጉልበት አሉ በጉልበት ቀምተው፣ ሁለተኛ በደር፣ ሶስተኛ ደግሞ ደብተራ ወሬቱን ወይም ደግሞ የድንኳኑን መጠያ የሴት መቃጠሪያ ያደረጉት ይላል በዛ ምክንያት ሴቶቹ ከደብተራ ወደ እግዚአብሔር ቤት ከመሄድ ተከለከሉ፣ ራቁ። በእኛ ምክንያት ከቤተክርስቲያን የቀራራቁ ሰዎች ም እ በእውነት ምመናር አንዳንድ አትሞኝ። አይ እገሌ ካለበት እገሌ የሚባል መምህር ካለበት እገሌ የሚባል ካህን ካለበት ቤተክርስቲያን አንድ የምትሉ አትጠጉም። ይህች ቤተክርስቲያን የአንድ ካህን የአንድ መምህር አይደለችም። እሱ ራሱ በደሙ መሰረታትናት። ማንም ይበድል፣ ማንም ያጥፋ፣ ዋጋውን እግዚአብሔር ነው የሚገብል፣ ፍዳውን የሚያመጣበት እግዚአብሔር ነው። እናንተ መታችሁ፣ እግዚአብሔር መጠየቅ ብቻ ነው። እንደዚህ ሰዎች ምን አሉ? የለም እነዚህ ካሉበት የሪ ልጆች ካሉበት ቦታ አንሄድም ብለው ከደብተራወጡ በኦሪቱ ወይም ደግሞ ወደ ቤተ እግዚአብሔር ከመሄድ እራቁ ተከለከሉ ይላሉ። በዚህ ምክንያት እግዚአብሔር ተቀየመ። ምናለ ተቀየመ። እግዚአብሔር በእነዚህ ሰዎች ላይ መቅሰፍት ሊያመጣ ሲፈልግ፣ መቸም ሳይመክር ሳይገስጽ፣ መጀመሪያ ሳይገስጽ እግዚአብሔር ቁጣን ያመጣ፣ መጀመሪያ አስተምሮ መክሮ፣ በሰው አማካኝነት መክሮ ነው መላኩን በሰብእ አምሳል ገለጸ እንዲገለጽላቸው አደረገ እንዲያስተምራቸው ከዛ በኋላ ምን አለ መሰላችሁ መላኩ ለኤሊ ምን አለው ለምን ትነጸርከ ላይለ እጣኔ ወመሳይቴ በአይን ከዝዝብ ለምንድነው መሳይቴንና እጣኔን በተናቀች አይን የምትመለከት ማለት እያየ ዝም የምትል ሲያጠፉ እየሰማ ዝም የምትል ለምንድነው አለው ወአብደርከ ደቂቀከ ከምን ከኔ ልጅ ወጭን ወደን ታማኝ ልክ ከኔ ይ ልጆቼ እንወደድክ፣ የኔ ህግ ሲጣስ፣ የኔ ስራ ሲጣስ ዝም እያልክ ልጆቼ እንወደድክ አለ። ኤኒ ኤኒ ልጆቹ መጀመሪያ ላይ ነግሯቸው ነበረ። ነገር ግን እነሱ ሲያጠፉ ማድረግ የነበረበትን ነበረ መሻር ነበረበት፣ ከማድረጋቸው ማወረድ ነበረበት። ነገር ግን እሱ ምን አደረገ ይ እነሱን ከሻኳቸውማ ሌላ ስልጣን አሰልጣን ልይዝብኝ አይደለ የልወቱ ስልጣን ሱ ማብሮ ስለሆነ ማለት ነው። ሌላው ደግሞ እነሱ ከወረዱ አስራ መኩራ ቀዳሚያት ይመጣ ብሎ ነበር። አንደኛ ወገንተኝነት ነው። ሁለተኛ ነው ዛሬያታል የለም ሆነ እንደያሉ ዛሬ የሉ በከፍተኛ ስልጣን ተቀምጠው ከላይ ተቀምጠው ብናገርማ ብናገርማ የእግዚአብሔር ስራ ሲ ሲታር ምዕመናን ሲሞት የማይናገሩ ዛሬም አሉ፣ እንደ ኤሊ ያሉ ከኛ ጀምሮ ከመምህራን ጀምሮ ማለት ነው። ኤሊ ይሄ ነበረ ዝም ብለህ ይቻለኛል ይሻለኛል፣ ልጆች ከተሻሩ ነገያችን ቦታ አላገኛትም። ወገንተኝነት ወገንተኝነት። በእውነት ብዙዎቻችን ዛሬ የቤተክርስቲያን ስራ ስታስ እኛ የምናውቀው እኛ የምንወደው ከሆነ ዝም ብለን አይደለም፣ የማናውቀው ወይም ደግሞ አሳለበል አሳለበል ብትስ ስንፈልግ ያልበደለው በደለ ብለን ክስ ነው የምንመሰርተው። ታዲያ ዝም አለ። መጀመሪያ ነገራቸው አይሆንም። ዝም ብለው እነሱ ሀጃ ሲሰሩ ስ ደግሞ ልሻራቸው አላለም። ዝም አለ። እግዚአብሔር ግን መላኩን ላከ። መላኩን ላከና ነገረው ሲነግረው፣ አሁንም ሊመክራቸው አልቻለም። ዝም አለ። ሊሽራቸውም አልቻለም። ዝም አለ። መጨረሻ ላይ አንድ ህፃን ወይም አንድ ብላቴና ሳሙኤል የሚባለው አስነሳ ጋር ናቸው። እሱን አስነሳና እንዲነግረው አደረገ። መጀመሪያ እንዲህ እንዲያስተምረው፣ ከዛ በኋላ ግን ሞት እንዳለ እንዲጠነቀቅ ፈርቶ እንዲመለስ እንዲነግረው አደረገ። እግዚአብሔር ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እግዚአብሔር አምላክ በንረት ቃሉ የጥራት ላቸው